ከ15 ሺህ የሚበልጡ ኢያማናዮችን ወደ ተዋህዶ የመለሰ በሚሊዮን የሚቆጠሩ ግዴለሽ ኦርቶዶክሶችን እንዲጾሙ፣ እንዲጸልዩ፣ እንዲሰግዱ በቤታቸው የጸሎት ቤት እንዲሰሩ፣ በመቁጠሪያ እንዲቀጠቅጡ፣ እንዲቆርቡ በአጠቃላይ ትክክለኛ ክርስቲያኖች እንዲሆኑ ያደረገ መምህር ነው። ደብተራዎች፣ ሲኒ ዘቅዛቂዎችን፣ መዳፍ አንባቢዎችን፣ ጠንቋይ አስጠንቋዮችን ፊት ለፊት የሚጋፈጥ ፓጋንን ሊዝቢያንን ግብረ ሰዶምን ኢሊሙናቲን ከዲያብሎስ እስራት በኢየሱስ ክርስቶስ ፍጹም ፍቅር ማርኮ ለቅዱስ ቁርባን የሚያቀርብ የጎዳና ልጆችን እየሰበሰበ እያስተማረ እየመከረ ልብስ እያዘጋጀ በየጊዜው የሚያስቆርብ ለቅድስት ቤተ ክርስቲያን የጠፉት ልጆቿን የሚያስረክብ የቅድስት ቤተ ክርስቲያን አስተምሮ በጥበብ ፈትፍቶ የሚያጎርሰን ተአሊ መምህር ዘማሪ ተስፋዬ አበራ ነው። ከሚያዝያ 3 ዓርብ ጀምሮ ከሚዲያ ጠፍቶ ነበር። በላይብ ላይም እያየ ነው አልነበረም። ከአድማጭ ተመልካች የተላከለትን ለነዳያን ለማከፋፈል ቅዳሜ ዕለት አገልግሎት ላይ ነበር። ማታ ሁለት ሰዓት ላይ መብራት ሲጠፋ ስልኬንም ቻርጅ ላደርግ ብዬ ወደ ቢሮዬ አቀናሁ፣ ይላል መምህር። አብራኝ ሰላም ነበረች። በጣም በሚገርም ሁኔታ በር ላይ አራት ደብተራዎች ጠብቀውኝ ምራቃቸውን ተፍተው ይሄዳሉ። በድንገት ራሴን ስቼ ወደኩኝ። ከዛ በኋላ ሰላም በድንጋጤ ጎረቤት ጠርታ አፋፍ ሰው ወደ ሆስፒታል ይወስዱኛል። ለ12 ሰዓት ያክል ራሴን ስቼም ነበር። ይሁንና ግን እኔን ቼክ ሊያደርግ የመጣው መንፈስ ተይዞ ተፈውቼ አሁን በሰላም እገኛለሁ። ወደ እኔ የተላከው መንፈስ ሲል የነበረው አጠቃላይ ዝጋው አገልግሎቱንም አስቁም ነበረ። ሆስፒታል ከገባው ከሶስት ቀን በኋላ ግን መንፈሱ ሊያዝ ችሏል ብሏል ወንድማችን። ስለደረሰበት ነገርና አጠቃላይ እንግዲህ ከመንፈሱ ጋር ስላደረጉት ግብግብ በሚያዝያ 26 በመምህር ግርማ አማካኝነት እንግዲህ እሳቸው በሚያቀርቡት ትምህርት ላይ እንደሚቀርብ ነው የተናገረው። ወንድማችን እንኳን ተሻለህ፣ እንኳን ከመንፈሱ በሰላም ተገላገልክ ለማለት እንወዳለን። በተደጋጋሚ እንግዲህ ይሄ ነገር እንደሚደርስበት ይናገራል። አብዛኞቹ አድማጅ ተመልካቾቹም ይህንን ነገር እንደሚያውቁት ነው የገለጸውና፣ ምንም እንኳን የሚያደርግብኝ የሚያደርስብኝ ስቃይ ከፍተኛ ቢሆንም ነገር ግን መንፈስን መዋጋት ይቻላል፣ ሰይጣንን ማባረርም ይቻላል ይላል ወንድማችንና፣ በጸሎታችሁ አግዙኝ፣ በርቱ ብሎም መልእክቱን አስተላልፏል ማለት ነው። አድማጅ ተመልካቾቻችን እንኳን ለስቅለት በዓል እንኳን ለፋሲካ በዓል በሰላም አደረሳችሁ ለማለት እንወዳለን። መልካም ቆይታ